የሌሎችን ህይወት ለማትረፍ ስል የራሱን ህይወት ያጣው ወጣት ዮናታን ተቀበረ። የ6 ዓመቱ ጀግና ዮናታን ገብሮ ነፍሱን ገብሮ የሌሎችን ህይወት ታደገ። ሰኔ 11 ቀን 2017 ዓ.ም በአዲስ ከተማ ክፍለ ከተማ ባጋጠመው የእሳት አደጋ ዮናታን በችግር ውስጥ የነበሩ ሰዎችን ለማዳን ስል የራሱን ህይወት መስዋዕት አድርጓል። ለሙያው ባለው ታማኝነትና ላደረገው ታላቅ የነፍስ ትግል ሁሌም ሲታወስ ይኖራል። የወጣቱ ጀግና ቀብር ስነ ስርዓት በቀጨነ መድኃኔዓለም ቤተ ክርስቲያን ተፈጽሟል። ይህ ጀብድ ምን ይባላል? በጣም በሚገርም ሁኔታ የራሱን ህይወት አደጋ ላይ ጥሎ ራሱን ሌሎችን ያተረፈ በጣም በሚያሳዝን ሁኔታ ራሱን ለሞት ሰጥቶ ማለት ነው። እንደዚህ አይነት ጀግኖች እኮ በጣም በሚያሳዝን ሁኔታ ልብነካል በተለይ ቤተሰቦቹን በማስመልከት በርካቶቹ ማጽናናት እንዳለባቸው ጭምርም ነው። እንደዚህ አይነት የህዝብ ልጆች አሉ፣ ራሳቸውን ሰውቶ ሌሎችን የሚያድኑት ጀግኖች ማለት ነው። በእሳት አደጋ ደግሞ በጣም ከባድና አስቸጋሪ ሁኔታ ነው፣ ለመውጣት በጣም ሪስክ የሆነ ስራ እንደሆነ ጭምርም ከባድ ነው። በዛ ሁላ ፈተና ውስጥ ነው ተቋቁሞ፣ በጣም በሚያሳዝን ሁኔታ በዚህ 26 አመት ውስጥ በተወለደው ህይወቱ ያለፈው ነፍስ ይማር ከማለት ውጭ ምንም የምንለው ነገር የለን። ሚኪታቦር ኒውስን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ አገኘው። ሰላም ቆዩልኝ።